ውድ ቤተሰቦች ማለት ነው እንግዲህ ነፂ የአብርሽ ልጅ ናት ለማለት ፈልጋ ነው ወይስ ምን እንዳሰበች አላውቅም። እንቺ ርካሽ ሴት ማለት ነው እንጂ እረክሰሻል እኮ ከረከሽ ቆይቷል ማለት ነው በነገራችን ላይ ማለት ነው። የአብርሽን ስም ሳጠሩ ቡታዥራዎች ስለማታድጉ ነው አልፈርድባቸው ማለት ነው እንጂ ስነ ስርዓትሽን ያዢ። በመጀመሪያ ደረጃ ማወቅ ያለባቸው ነገር ውድ ቤተሰቦች ሆነ ብሎ አብርሽና ሩታን ለማለያየት አብርሽን ደግሞ ሚዲያ ላይ ለማሰደብ በቃ እንደዚህ ነገር እንዴት ይሰራል እንድንባል ነው የምትፈልገው ማለት ነው። ሌላ ነገር አይደለም የምትፈልገው እና አንቺ ማለት ነው ሴት ነሽተሽን ከምታረግሽ ማለት ነው እውነቴ ነው ምለሽ እነዚህ ያሻቸውን ወንዶችን ይዘሽ ቤትሽ እንኳን ቡና እያፈላሻ፣ እያፈላሻ ተለያየ ነገር ስትሰሪ ቪዲዮ ብትሰሪ እየበለጠ ይታይልሻል ማለት ነው። በዚሁ አጋጣሚ ማለት ነው የአብርሽን ጦስ ያወጡሽ ማለት ነው። ምን ያርግሽ አብርሽ ማለት ነው። አብርሽ እኮ አንቺን ረስቶሻል፣ ቀብሮሻል። ታቂያለሻ ከቀበረሽ ሁለት አመት ሆኖታል ማለት ነው እየመጣሽ ነገ ከነገ ወዳያልሽ ያብርሽ ፈቶ እየለጠፍሽ ማለት ነው እዩልኝ ስሙልኝ ለምንድን ነው የምትይው? አንቺ ወረሽ ሴትዮዋ ማለት ነው እንድትሰደቢ ካልፈለግሽ አርፈሽ ቁጭ በላይሽ ማለት ነው። ደግሞ የውሸታም ጥግ ውሸታም አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም፣ ያላችሁ በሰላማችሁ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ እና፣ ውድ ቤተሰቦቼ ዛሬ በጣም ተናድጃለሁ። ምክንያቱም ሰሞኑን ሁሉ ዝም ብያት ነበረ። ነገር ግን በጣም አበዛችሁ ወይ! እውነቱን አትናገር። ዝም ብላ እየመጣች ማለት ነው አፏን ትከፍታለች። ይህቺ ትፍታፍ ማለት ነው። ወይኔ፣ ይህቺንማ በዚህ መዝጋት ነበረ ማለት ነው። እና ሴትነትሽ ከምንም ከምንም በላይ ሴትነትሽን አታርክሺ አብርሽ ባለስዳር ነው እሺ ወይም ደግሞ ሩታን ሰብራለሁ ካልሽ ማለት ነው አንቺ ነሽ እንጂ እኛ ሰባብረን የምንጥልሽ ሩታን ልቧን መቼ ማሰብሪያትም መቼ ማትጥያትም ማለት ነው ጠንካራ ሴት ናት በዚሁ አጋጣሚ ልንገርሽ ማለት ነው ሩታ ብቻ እንደተባለች አይደለም ታሳይሻለች ማንነቷ ማለት ነው ያቺ ጥፊዋን አፈቀችሽ መሰለኝ አሽታ እንድትረግጥሽ ፈልገሽ ነው መሰለኝ አለዋለው እያልሽልኝ ነው ይሁን ይሁን እያልሽ ነው። ስለዚህ ከአብርሽ ህይወት ንቀል ብለሽ ውጪ ማለት ነው። አትርከሽ ሴትነትሽን አታርክሺ። ውሸታም አንቺ ጭራሽ አነ ዘጠኝ ወር በሙሉ አርግዘሽ አራት ዓመት እስከምታሳድጊ ቤተሰቦችሽ ራሱ አያውቁም። ይሄ ደግሞ አልጨው ወንድምሽ ተብዬው ማለት ነው አርፈህ ቁጭ በልበዩ ማለት ነው። ወላዋዮች ስታስጠሉ እንዴት እንዳስጠላችሁኝ አሁን ማለት ነው። በቃ እናንተ ለዶላር ስትሉ ማለት ነው ረከሳችሁ፣ ወይስ በአብርሽና በሩታ እየቀናችሁ? ቅናታሞች ማለት ነው፣ ቅንቅናሞች በአብርሽና በሩታ በጣም ነው የምትቀኑት። እና የዛን ሳጥለሹ ስቴጂ ማለት ነው አብርሽን ዝም ብለሽ ለማን ማስረክበሽ ስቴጂ ማለት ነው። ያልፍለታል አላልሽም ነበር? እዚህ ደረጃ ይደርሳል አላልሽም ነበር? እድሜ ለእናንተ እድሜ ለውሸታሞች ማለት ነው። የሰራችሁት በረካ አይሆንላችሁ። እውነት በሩታና በአብርሽ ህይወት ገብታችሁ ሁሉ የምታለቀልቁ በጣም የምንወዳቸው ደስታቸውን የሚናፍቀን እስኪመጡ ድረስ በጉጉት የምንጠብቃቸው ልጆች ማለት ነው ህይወታቸውን እንደዚህ ብጥብጥ አድርጋችሁ በቃ እንደዚህ እኛንንም ኦዴንስ ከኦዴንስ ያባላችሁ ሰዎች በቃ አብርሽና ሩታ እንድሪቁ ያረጋችሁ ሰዎች ማለት ነው። ከምሬ ነው የምላችሁ። የሰራችሁትን በረካ አይሆንላችሁ። አይስማማችሁ። ምክንያቱም የሰውን ህይወት እየበጠበጣችሁ የሰውን ህይወት እየሰረቃችሁ እና አብርሽና ሩታ ደግሞ ሚዲያ ላይ እንዲጠሉ አድርጋችሁ ለራሳችሁ ልወደድ ትላላችሁ እና ምንም አይነት ደስታ አይቀረብላችሁ ነው። እናት በጣም የተናደድኩት ዛሬ ማለት ነው። ምክንያቱም ፈረደበት አብርሽ፣ አብርሽ፣ አብርሽ ጦሱን ያውጧችሁ ማለት ነው። እስቲ ጦሱን በሳሙና አጥባችሁ ጥብ አርጋችሁ ለራሳችሁ አድርጉት። ምን ያርጋችሁ፣ እሱ እኮ ባለትዳር ነው። የነጌ ቀን ልጅ ወልዶ የሚያሳድግ አባት ሊሆን ነው ማለት ነው። የላየውን ነገር እንደዚህ ያረገ ያናርገ እኔ እርግጠኛ አው የትም አየሽ ልትሉኝ ትችላላችሁ። የትም ነበርሽ ወይ ከአብርሽ ትሉኛላችሁ አንዳንዶች ማለት ነው። አብርሽ እርግጠኛ ሆኜ ማለት ነው ይሄንን ነገር አያደርገውም። ብርቅ ነው እንጂ የአንቺ ፍቅረኛ ማለት ነው። ሁሉም አፍቅሮ ይለያል። ስለተለየሽ ተቆጨሽ። ይሄንን ደረጃ ስለደረሰ ቆጨሽ፣ አሳከከሽ። ካሳከከሽም ደግሞ ታጠብሽ፣ ነፂ ከምንም በላይ ክብር ይበልጣል። ዶላር ሳይሆን ክብርሽን ጠብቂ። ውሸታም ማለት ነው። ደሞ ጭራሽ ማንን ልትዋሺ ነው? ውሸት ከሆነ ሁልጊዜ ይሄ ነው ይሄ ነው ብለሽ የአብርሽን ፎቶ ለጥፈሽ ከምትመጪ እውነቱን ለምን አትናገሪም? የአብርሽ ልጅ ከሆነች ማለት ነው ወስደሽ በእጁን ለምን አትሰጪውም? እንካ ልጅህን ተረከብ ለምን አትይውም? ልጅህን አሳደግ እኔ አቅቶኛ ለምን አት አንቺ ያሊጫ ዝም ብለሽ እዚህ እየመጣሽ ትግማማ ያለሽ ትነፍሻለሽ አይዳ አይሰለችሽም? እንደ ምን ያርግሽ? ለራሱ ሕይወቱ ግራ ተጋብቶታል ማለት ነው። ገና እናንተ ለማሳረቅ ፋንታ ይቅርታ ለማለት ሩታን ለምናችሁ ወደ ቤትሽን ተመለሽ ጥፋት የኔ ነው ማለት ትታችሁ ገና አብርሽ አብርሽ ትላላችሁ። አረ የአብርሽን ጦስ ያውጣችሁ። ምን ያርጋችሁ? ልጁ ሰርቶ አይብላበት? እኛን አያሳድግ? እሱ እኮ ስንት ዩቱበር እያሰደገ ስንት አላፍትና ተሸክሞ ነው የሚኖረው፣ አብርሽ ማለት ነው። ሚዲያው እኮ የያዘው አብርሽ ነው። ለምን ትቀኑበታላችሁ? ግን አብራችሁ ጠጥታችሁ አብራችሁ ላይ ሳሳልፋችሁ ማለት ነው። የዛሬው ማየት እኮ የለብሽም። እንዲሰበር ነው ምትፈልጊው አንቺ ነፂ። አብርሽ ምን ሊሆንልሽ ነው ምትፈልጊው? ነገር ግን እኔ አልገባኝም። የዝች ነገር የዝች ልጅ አላማዋ አልገባኝም። ምን ይሁንልሽ እሺ? አሁን አብርሽ አልፈልግሽም አለሽ፣ ረሳውሽ አለሽ፣ በቃ ባይምሮ የለሽም አለሽ። ምን ያርግሽ በግድ እሺ በግድም ከሆነ ማለት ነው። ለአብርሽ እኮ እናት አባት አለው እህት አለው አይደል? ወንድሞች አሉ። እኔ አቅቶኛል ማኖር ይሄ ልጅ የአብርሽ ናት ብለሽ ለምን ወስደሽ ለጋሽ አታስረክቢ? ለምን ለእናቱ አታስረክቢ? እያስመሰልሽ እስከ መቼ ነው የምትኖሪ? አረ ይብቃሽ፣ አይደብርም እንዴ? ነገ እኮ አንቺም ትዳር ትይዣለሽ፣ ህይወት አለሽ፣ ህይወት ይኖርሻል። ነገር ግን የአብርሽና የሩታ ህይወት ባትበጨብጪ መልካም ይመስለኛል። ተከብረሽ ለምን አትቀመጪ? ይሄ አጠገብሽ ያለሽ ወንድምሽ አታይሙ ከአንቺ ጋር ቆሞ የሚከራከርሽ ማለት ነው። እና አብርሽን እንደ ወንድምሽ አድርገሽ ለምንድን ነው የማታዩ? ቀን በቀን እየመጣሽ የአብርሽ ስም አንዴ ልጄ ናት አንዴ የማን ልጅ ናት፣ ውሸታም ማለት ነው። የአብርሽ ልጅ አይደለችም፣ እርግጠኛ ነኝ ማለት ነው። አዎ፣ ትክክል። አብርሽ ለሰው ፍቅር አለው፣ ፍቅር አሳሳት ያውቃል፣ ፍቅር መስጠት ያውቃል፣ ከሰው መጠጋጋት ያውቃል። እና ያንን ነገር ስላየሽ ወይስ አብርሽ ዱርዬ ነው አሉሽ? ራስሽ ነሽ ዱርዬ ማለት ነው ርካሽ ደግሞ አታፍሪም እንዴ አንቺ ፈሪ እንጂ እፍረት የሚባል ነገር የለሽም እንዴ ልጅ አለኝ ስትይ ምን አይነት ዘመን ያለ ነው ዛሬ ቀን እኔ በጣም ነው የሚደብረኝ እንዴ ትንሽ እንኳን አታፍሪ ሚዲያ ላይ ወጥተሽ ካብርሽ ጋሴ በምን መንገድ ነው ሺ ልጅታን ይወለሻት ማለት ነው እንዴት አድርገሽ ነው እስቲ ለዚህ መልስ ስጭን እንደዚህ አድርጌ ነው ይወለት አረ ትንሽ እፈሪ እፍረት ይኑርሽ አይደብርሽም አያስጠላሽም እናት አባት የለሽም ክብር የሚባል ነገር ለምንድን ነው ማታቆት? እንዴ ክብራችሁን ዝቅ እያደረጋችሁ የምትሰሩ ሴቶች ማለት ነው። አንቺ ደግሞ ምን ክብርሽን ዝቅ ብታረጊ ለራስሽ ራሱ አጠቅሚ ለሰው ነው። አንቺ እኮ ክብርሽን ዝቅ አድርገሽ እንኳን ሰውን ብታሳድጊ ሰውን ብስቢ፣ ሰው ቢሰራብሽ እንኳን እንጠቀምብሻለን እኮ። አትርከሽ እንጂ ሴትነትሽ በድንብ አድርገሽ ያዢ ማለት ነው። ወደሽን ጠላሽ ማለት ነው። አብርሽ የሩታ ነው፣ ሩታ ደግሞ የአብርሽ ናት። ማንም አይለያያቸውም። ሰይጣን እናንተ ናችሁ እንጂ ከአብርሽና ከሩታ ህይወት የምትወጡት፣ አብርሽና ሩታ መቼም አይለያዩም። አላም አያርግላችሁ ማለት ነው። እንደው ድራማ ራሱ ቢሆን ማለት ነው፣ ቅሌት ነው ይሄ፣ ውርደት ነው። አትዋረጅ ማለት ነው። መዋረድ ይቅርብሽ፣ ሴትነትሽን አክብረሽ ቁጭ በይ ማለት ነው። እና ውድ ቤተሰቦቼ ነበረ ቆይታ ይህን ይመስል ነበር። በቀጣይ እስከምንለ